ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ዜናዎች ይዘላችሁ ቀርበናል። የአማራን ሕዝባዊ ትግል በሰይጣናዊ ድርጊቶች ለመክሰስ መሞከር በፍጹም ተቀባይነት የለውም ተብሏል። በማህበራዊ ሚዲያ ገጾች እየተናፈሰ ባለው ጉዳይ ላይም ማስተባበያ ተሰጥቷል። ህይወታችንን እናትርፍና ከወንድሞቻችን ጋር ሆነን ይህንን የተንኮታኮተ ስርዓት በጋራ እንገርስስ እያሉ በመጠራራት ፋኖን የሚቀላቀሉ የሰራዊቱ አባላት ቁጥር እያሻቀበ መሆኑም ተጠቁሟል። የምኒልክ ዕዝና አሳምነው ዕዝ አሃዶች በጥምረት በመሆን በተለያዩ ግንባሮች ላይ ታላቅ ድል እንደተጎናጸፉም ተሰምቷል። ድንገተኛ ጥቃት ያርበተበታቸው የሰራዊቱ አባላት እንዲያጅቡ የተባሉትን በርካታ ተሽከርካሪዎችን በመተው እግራቸው ወደ መራቸው አቅጣጫ ፈርጥጠዋል ተብሏል። በወረፋ የአልኮል ሱሳቸውን ሲያጣጥሙ በነበሩ የአገዛዙ የአራዊት ሰራዊት ኮማንዶና ሚኒሻዎች ላይ ተኩስ ተከፍቶ በአረቄ ቤት ተዋዱ ተዋርዶ አድረዋል። በሳልመኔ ከተማ አስደናቂ ኦፕሬሽን ተሰርቷል። በደብረ ኤልያስ ከተማ ውስጥ ደግሞ የበርካታ ዜጎች መኖሪያ ቤት ያለምንም ካሳ እንዲፈርስ ተወስኗል። የአዲስ አበባ ከተማ ነዋሪዎች ከፍላጎታቸው ውጪ የሚኒሻ ስልጠና እንዲወስዱ በኃይል እየተገደዱ መሆኑን ገልጸዋል። እነኝህንና ሌሎችንም መረጃዎች በዝርዝር ወደ እናንተ እናደርሳለን። እናንተም የተወደዳቸው አድማጭ ተመልካቾቻችንም ቻናላችንን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋለን። ከቀናት በፊት ዲጂታል ኢትዮጵያ በሚል ስያሜ የሚንቀሳቀስ የአገዛዙ የሳይበር ክንፍ ቅጥረኞች ጽንፈኛ ብለው ከሚጠሩት ፋኖ መሃል አንዱ የቀረበለትን የሰላም ጥሪ ተቀብሎ ለመንግስት እጁን ሰጠ ብለው መዘግባቸው ታይቶ ነበር። በዚህም ላይ በደቡብ ወሎ ወረ ኢሉ ወረዳ በአንድ ግለሰብ እጅ ተፈጸመ ስለተባለ ድርጊት የቀረበው ቅጥፈትም የብልጽግና ካድሬዎች የእጅ ስራ ውጤት መሆኑ ተጠቁሟል። የአማራን ህዝባዊ ትግል በሰይጣናዊ ሳቤ ለመክሰስ መሞከር በፍጹም ተቀባይነት የለውም የሚል መልእክትም ከክስተቱ ጋር ተያይዞ ተላልፏል። ጀራፍ ራሱ ገርፎ ራሱ ይጮዋል እንዲሉ አበው፣ በማህበራዊ ሚዲያዎች ላይ ምስሉ በስፋት እየተዘዋወረ በሚገኘው ግለሰብ ተፈጸመ የተባለው ድርጊት በብልጽግናና በሚዲያ ሰራዊትና ጀሌዎቻቸው የሚሰራጭ አሉባልታ ከመሆኑ በቀር በጭራሽ የአማራ ፋኖን አይመለከትምም ተብሏል። ፋኖዎችም በበኩላቸው ከየአቅጣጫው ድርጊቱንም ሆነ ግለሰቡን በፍጹም እናወግዛለን በማለት ተናግረዋል። ሰራዊታችን ምስጉንና ህዝባዊ ኃላፊነቱን የሚወጣ እንጂ በ አንዳስም የብልጽግናን ተልእኮ ተ ተሸክሞ በሚፈጸም አሉታዊ የዕለት ተዕለት ተግባር ሊከሰስ የሚገባው አይደለም ሲሉ ተናግረዋል። ጨረ ሰው በመሆኑ የሚታወቀው የብልጽግና ሥርዓት በአማራ ህዝብ ላይ በርካታ አሰቃቂ ወንጀሎችን መፈጸሙን በቀጠለበት ቀጥሎ ባለበት ሁኔታ ኢሰብአዊነቱን አማካኝቶ በትግላችን ላይ ጥላሸን ለመቀባት ያደረገው ያልተገባ የስም ማጥፋት አካሄድ በጭራሽ በቀላሉ የምንመለከተው አይደለም ሲሉም ቁጣቸውን አሰምተዋል። የብልጽግና ተልእኮ ተቀባዩ ግለሰብ የፋኖን ትግል ከ ከአማራ ህዝብ ስነ ልቦና የሴት ጋር ለመነጠል ብሎ በደቡብ ወሎ ዞን ወረኢሉ ወረዳ ፈጸመው የተባለው ኢሰብአዊ ድርጊት የአማራ ፋኖን የማይመለከት ነው ተብሏል። አንዳንድ አስተያየት ሰጪዎችም ግለሰቡ ድርጊቱን በፈጸመበት ቅጽበት በሀገር መከላከያ ሰራዊት በቁጥጥር ስር ውሏል በሚል ክስተቱ መገለጹ በራሱ የድርጊቱ ባለቤቶች ራሳቸው መሆናቸውን የሚያረጋግጥ ነው ሲሉም ተደምጠዋል። የአማራ ፋኖ ሰራዊታችን ከራስ በፊት ለህዝብ የሚኖርና ህዝባችንን ከተጋረጠበት ብሔራዊ የህልውና አደጋ ጠላቶቹን በአግባቡ የሚከላከል ኃይል እንጂ በመሰለ አረማዊ ድርጊቶች ከቶ የሚጠረጠር እንዳልሆነ ሊታወቅ ይገባልም ተብሏል። በግለሰቡ አማካኝነት ተፈጸመ የተባለውን ነውረኛ ድርጊት እኛም እንደ ታጋይና እንደ ድርጅት የምንቃወመው እንዲሁም በዚህ እኩይ ድርጊት ላይ ተሳተፉ የተባሉ አካላት ጭምር ተጠያቂ የምናደርግ መሆኑ ሊታወቅ ይገባል የሚል ቃልም ተሰጥቷል። አላማችን የአማራን ብሔራዊ ህልውና አደጋ በመመከት ጸረ ሰው የሆነውን የብልጽግናን ስርዓት በመደምሰስ ለሁሉም ዜጎች የምትሆን የጋራ ሀገር መስራት እንጂ ለርካሽ ፖለቲካ በሚሆኑ ነውረኛ ድርጊቶች ፍጹም ኃላፊነት በጎደላቸው ተግባራት ውስጥ መቼም ስንሳተፍ የማንገኝ መሆኑን መላው የኢትዮጵያ ህዝብ የሚያውቀው ሀቅ ነው ሲልም ፋኖ አቋሙን ግልጽ አድርጓል። ሰራዊታችን እንኳን ለራሱ ህዝብ ለጠላት ሰራዊትም ርኅራሄ ያለውና የተስተካከለ ስብናን ከመልካም ስነ ምግባር ጋር የተላበሰ መሆኑ የተረጋገጠ ነው ሲልም አስቀምጧል። ትግላችንን በሰው ሰራሽና በተልእኮ ተቀባይ ሰርጎ ገባ አካላት ከቶ ሊደናቀፍ አይችልም በማለትም መግለጫው ተደምድሟል። አምስት የአገዛዙ ሰራዊት አባላት 64ኛ ክፍለ ጦርን እንደተቀላቀሉ ተሰምቷል። አገዛዙ በአማራ ህዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት በስርዓቱ አሁናዊ ሁኔታም ተስፋ በመቁረጥ ከስድስተኛ እዝ 62 ሁለተኛ ኮር 75ኛ ክፍለ ጦር የወጡ የክፍለ ጦሩ ቀኝና መሐንዲስ አባል የነበሩት አየነው እንዳይፈር፣ አለበል፣ አምሳሉ፣ ወንዱ አንተ፣ ሀብታሙ ጸጋው እያንዳንዳቸው አንዳንድ ኮሪያ ክላሽ፣ በርካታ ጥይት እና ካዝናዎችንም በመያዝ በእነማይ ወረድ ወረዳ ማህበረ ብርሃን ቀበሌ ከሚገኘው የጠላት ካምፕ ወጥተው ወንድሞቻቸውን ፋኖቹን ለመቀላቀል በቅተዋል። አምስተኛ በመሆን 64ተኛ ክፍለ ጦርን የተቀላቀለው መንግስቱ በላቸው የተባለው የሸበል በረንታ ሊዲ ቀበሌ የተወላጅም የወረዳው የትምህርት ጽህፈት ቤት ኃላፊ በነበረው በእውቁ ባንዳ በግዛቸው ጫኔ ተታሎ ወደ መንግስት አሰላለፍ እንደገባ በቁጭት ተናግሯል። በመጨረሻም በሸበል በረንታ ወረዳ በእድሃ ቀበሌ በሚገኘው የአገዛዙ አረመናዊ ሰራዊትና የአገዛዙ አስፈጻሚ አካላት እያካሄዱ ያሉት ዘር ተኮር የንጹሀን ጭፍጨፋ ዘርፊያና ውድመት በፍጹም ለህዝብ የማይጠቅም መሆኑን በመረዳት ህዳር 16 ቀን 2018 ዓ ም የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 201ኛ ኮር 64ተኛ ክፍለ ጦርን በደስታ ተቀላቅለናል ሲሉም መስክረዋል። በተመሳሳይ መረጃ በትናንትና ዕለት አቸፈር ላይ ከተፈጸመው አስደናቂ ጥቃት በኋላ የአረመኒ አገዛዝ ሰራዊት አባላት በብዛት በመሆን ወደ ፋኖቹ ሲመጡ አድረዋል ተብሏል። በትናንትና ዕለት ሊበን ከተማ ላይ እስኪበቃው በቃው የተወቀጠው አረመኔው ሰራዊት ሲቃዥ ማደሩም ተረጋግጧል። ጓደኞቻችን በዛ ልክ መስዋዕት ሆነዋል ያሉ ንቁ የሰራዊቱ አባላትም እኛ ራሳችንን ልናተርፍ ይገባናል በማለት ህዳር 16 ቀን 2018 ዓ ም ከ79ኛ ክፍለ ጦር አራተኛ ሬጅመንት ስር በመሽለቅ ጥቁር ክላሽ ይዝንም በብዛት በመያዝ ከታጠቁት አራት ቦም ስድስት ካዝናና ሁለት የደረት ትጥቅ ጋር ወደ ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ቢትወደድ አያሌ መኮንን ብርጌት ተቀላቅሏል ተብሏል። ኑ ሌሎቻችሁም ህይወታችሁን አትርፋችሁ ይህንን የተንኮታኮተ ስርዓት በጋራ እንገርስ ሰው ሲሉም መልእክታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ እና ያሳምነው እዝ አሃዶች በጥምረት በመሆን በተለያዩ ግንባሮች ታላቅ ድል እንደተጎናጸፉም ተሰምቷል። ከሚኒሊክ እዝ የልጅ እያሱ ኮር አሃዶች እና ከአሳምነው እዝ ደግሞ የአጼ ዘረ ያዕቆብ ብሩክ ደምሴ ክፍለ ጦር አሃዶች በጥምረት በመሆን የብልጽግናውን የአራዊት ሰራዊት በተለያዩ ግንባሮች ሲቀጡ ውለዋል። ህዳር 15 ቀን 2018 ዓ.ም በሶስት ግንባሮች በመሆን ወደ ማጥቃት የገቡት የምዬ ሚኒሊክና ያሳምነው ጽጌ ልጆች በአካድ ግንባር አብዛኛውን የስርዓቱን ወታደ ወታደር ከበው የደመሰሱት ሲሆን ከፊሉንም ቁስለኛና ምርኮኛ አድርገውታል። ከአስር በላይ በላይ ክላሽና በርካታ ተተኳሽ በተማረከበት በዚሁ ግንባር ምሽጉ በጀግኖቹ ተሰብሮ ጠላት ሲፈረጥጥ፣ ፋኖቹም እየተከታተሉ እንደ ንብ እየነደፉት እንደዋሉ ተነግሮላቸዋል። በሌላኛው በነጋሽ ግንባር ያለው ምሽግም በመክት ሻለቃ የተደርማመሰ ሲሆን፣ ጠላት ሬሳውን እያዝረከረከ ፈርጥጧልም ተብሏል። በሶስተኛው የፉርሴ ግንባርም ስበር ሻለቃዎች ወዳደሩን ታጣቂ ውሃ ውሃ እያስባሉት እንደሚገኙ ሲጠቆም ነውር ጌጦ የሆነው የዘረኛውና የጨፍጫፊ ቡድን ከደሴ ተጨማሪ ኃይል አስጠርቶ ሳለ የኬላ ቦታዎቹን ቀድመው በመያዝ ጀግኖቹ በደፈጣ ጥቃት አጣድፈው እያበራዩ ወደ መጣበት ሊመልሱት ችለዋልም ተብሎላቸዋል። በዚህ የተበሳጨውና በእግረኛ ሰራዊቱ ብሎም በመካናይዝድ ውጤት ማምጣት የተሳነው ፋሽስቱ አየር ኃይሉን በመጠቀም በፈጸመው የድሮን ጥቃት የንጹሃኖችን ህይወት ቀጥፏል። ከዚህም በተጨማሪ ቤትና ንብረታቸውንም አውድሟል። የፋናይ ውቤ ክፍለ ጦር በጠላት ኃይል ላይ ድንገተኛ ጥቃት ፈጽሟል። ህዳር 15 ቀን 2018 ዓ.ም ም ከቀኑ 9 ሰዓት ተኩል ገደማ የጠላት ኃይል በርካታ ተሽከርካሪዎችን ከባህር ዳር ወደ ጎንደር አጅቦ በማሳለፍ ላይ እንዳለ በክንደ ፈርጣማዎቹ በፋናይ ውቤ ክፍለ ጦር የአርኖ ጋርኖ ብርጌድ መክት ሻለቃ ፋኖች ጥቃት ተፈጽሞበታል። በጥቃቱ የጠላት ኃይል ከፍተኛ መደናገጥ ውስጥ ገብቶ የተስተዋለ ሲሆን ከጥቃቱ የተረፈው ኃይልም ሲያጅበው የነበረውን በርካታ ተሽከርካሪ በመተው እግራው ወደ መራበት አቅጣጫ ፈርጥጧል ተብሏል። አገዛዙ ጥምር ጦር እያለ የሚጠራው አራጅ ቡድንም ከእንፍራንዝ ከተማ ለእገዛ በሚል ተልኮ በጥቃቱ የኮሰሉትንና አስክሬኖቹን ሰብስቦ ሊመለስም ችሏል በድንገተኛ ጥቃቱ አምስት የጠላት ኃይል እንደሞተ አስራ ስድስቱም ቁስለኛ ሊሆኑ እንደበቁም ተጠቁሟል አራቱም ከባድ ቁስለኛ በመሆናቸው በፍጥነት ወደ ጎንደር ለከፍተኛ ህክምና መላካቸውን ለማወቅም ተችሏል ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የዳግማዊ ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ኃላፊ ፋኖ አብነት ሞላ ዘግቧል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዝም በከሰም ኮር ነበልባል ክፍለ ጦር ስር የሚገኘው የጄኔራል ተፈራ ማሞ ብርጌድ በአገዛዙ ሰራዊት ላይ መብረቃዊ ጥቃት መሰንዘሩን ተናግሯል። የጄኔራል ተፈራ ማሞ ብርጌድ የከተማ ኦፕሬሽኖችን በተሳካ ሁናቴ በተደጋጋሚ በመስራት አመርቂ ውጤት እያስመዘገበ ያለ ሲሆን ባለፈው ሳምንትም በናደው ሻለቃ በኩል የተሳካ የደፈጣ ስራን በአሮጌው ምንጃር መፈጸሙ ተዘግቦ ነበር። ህዳር 16 ቀን 2018 ዓ ም ደግሞ ከምሽቱ ሁለት ሰዓት አካባቢ በአረርቲ ከተማ በአሮጌው ከብተራ ዙሪያ ባሉ መጠጥ ቤቶች ውስጥ ያገዛዙ ዙፋን አስጠባቂ ሚኒሻና መከላከያ ኮማንዶች ተወሽቀው እንደገቡ መረጃ የደረሳቸው የመብረቁ ሻለቃ አባላት በብርሃን ፍጥነት ከቦታው በመድረስ በወረፋ ሱሳቸውን ሲያጣጥሙ በነበሩት ያገዛዙ የአራዊት ሰራዊት ኮማንዶና ገረዶቹ ሚኒሻዎች ላይ ተኩሱን በመክፈት ሲያጋድሟቸው አምሽተው በሰላም ወደ ቀጠናቸው ተመልሰዋል ተብሏል። በዚህ የተደናገጠው የአገዛዙ ሰራዊት በአካባቢው ከሚገኙ መጠጥ ቤት ሰራተኞች አንቺነሽ ያስገደልሽን ያስገደልሽም በማለት አንዷን እንደረሸኑም ተረጋግጧል። አረርቲ ሆስፒታልም በበርካታ ቁስለኛና ሙት እንደተወረረ የመረጃ ምንጮች ጠቁመዋል። የሚኒሊክዙ የልጅ እያሱ ኮር የየጎፍ ክፍለ ጦርም ወደ ሳልመኔ ከተማ ዘልቆ በመግባት አስደናቂ ኦፕሬሽንን ሰርቷል ተብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ልጅ እያሱ ኮር የጎፍ ክፍለ ጦር በአልብኮ ወረዳ መቀመጫ ሳልመኔ ከተማ በመግባት በብልጽግና የጸጥታ አካላት ላይ እርምጃውን ወስዷል። በዚህ ድንቅ ኦፕሬሽን የአልብኮ ወረዳ ፖሊስ ጽህፈት ቤት አመራር የሆኑት አልዬ ሐሰን፣ የሚኒሻ ጽህፈት ቤት አመራሩ ካሳውና ሌሎችም ላይ በተወሰደ እርምጃ ከባድ ቁስ ለኛ ሆነው ሁሉም ሆስፒታል መግባታቸውም ተነግሯል። በሰባሰባተኛ ክፍለ ጦር ስር የምትገኘው የአባይ ሻለቃ በአጉት ለተረሸኑት ንጹሐኖች የሀዘን መግለጫውን አውጥታለች። በሰከላ ወረዳ በአጉት ከተማ በአረመኔው ስርዓት በግፍ ለተረሸኑት ወገኖቻችን ቤተሰቦችና እንዲሁም የአማራ ጉዳይ ይመለከተናል ብለው እየተዋደቁ ላሉት ለሶስተኛ ክፍለ ጦር የፋኖ አባላቶችን መጽናናትን እመኛለሁ ስትል ገልጻለች። በክልላችን እየተፈጸመ ያለው ግፍ በዓለም ውስጥ ታይቶ እና ተደርጎ የማይታወቅ ደረጃ ላይ ደርሷል። በሚለው መግለጫ እነኚህ ተደጋጋሚ ዘግ አገናኝ ግድያዎችና ሰቆቃዎች ለወራሪው ስርዓት ሰራዊት የሽንፈት ምልክቶች ናቸው ስትልም ሻለቋ አመላክታለች። ይህ ኢትዮጵያን ለማፍረስ ሌትና ቀን የሚደነፋው የፋሽስቱ ወራሪ ቡድን በአማራ ክልል ውስጥ ከአራት ዓመት እስከ አርባ አምስት ዓመት እድሜ ያሉ ሴቶችን በመድፈርና እንዲሁም በክልሉ የታሪክ ጠባሳን ለማሳደር ጡትን፣ ብልትና ምላስን በመቁረጥ በክልላችን ላይ ከባድ ጭፍጨፋ እያካሄደ ይገኛልም ተብሏል። በበርካታ ዘግናኝ ምስሎች ተጠናክሮ የቀረበው በአጉት ከተማ ላይ ንጹሃንን ታርጌት ያደረገው ጭፍጨፋ የክልሉ ህዝብ ሊያጠፋ የመጣውን የጥፋት ሰራዊት ከፋኖ ጋር አብሮ በመቆም ሊመክትና ራሱን ሊከላከል እንደሚገባ ማስገንዘቢያ የሚሆን ነው ስትልም በሰባ ሰባተኛ ክፍለ ጦር ስር የምትገኘው አባይ ሻለቃ መልእክቷን ለህዝቡ ማስተላልፋለች። ማረጉ ተማረ ክፍለ ጦር ከ20 በላይ ያገዛዙ ሰራዊት አባላትን በመደምሰስና ከ35 በላይ የሚሆኑትን በማቁሰል ታላቅ ድል መጎናጸፉን ተናግሯል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ስር የሚገኘው የማረጉ ተማረ ክፍለ ጦር ባደረገው አውደ ውጊያ ከ20 በላይ ያገዛዙ ጦር አባላትን ሲደመስስ የጠላት ኃይሉ 35ቱን ቁስለኛውን ይዞ ወደ መጣበት እግሬ አውጭኝ ብሎ ፈርጥጧልም ብሏል። ከ12ተኛ ክፍለ ጦር ሁለት ሬጅመንት ከ65ኛ ክፍለ ጦርም ሁለት ሬጅመንት እና ሜካናይዝድ ኃይሉን በጥምረት ከአንድ ዙ 23 እና አራት ዲሽቃዎችን በማስታጠቅ መነሻቸውን ከላስታ ወረዳ ብልባላ ከተማ በማድረግ ሌሊቱን በመጓዝ የማረጉ ተማረ ክፍለ ጦር ከአኝና ሶስተኛ ሻለቃን እንዲሁም የኮሩን ዘመቻ መምሪያ ኃላፊውን አርበኛ ፋኖ ታዘበው ሻምበልን እና የስልጠና መምሪያ ኃላፊውን አርበኛ ፋኖ ሀምሳ አለቃ መልካሙ ገበየሁን እናፍናለን በሚል ቀቢፀ ተስፋ ወደ 01 ቀበሌ የምርሃነ ክርስቶስ በመጓዝ ላይ እንዳሉ ለጦሩ ቀድሞ በደረሰው መረጃ መሰረት ዛዚያ ስላሴ ዳቢያና አሞራ ደብር ላይ የተጠና ደፈጣን በመያዝ ህዳር 16 2018 ዓ.ም ከንጋቱ 12 ሰዓት ሲል በጀመረ ውጊያ እስከ አመሻሽ 12 ሰዓት ድረስ ለሙሉ ቀን በተደረገም ትንቅንቅ ከ20 በላይ የጠላት ኃይል ተደምስሶ ከ35 በላይ ቁስለኛ ሆኗል ተብሏል። በዚህ አውደ ውጊያ ጠላት የማረጉ ተማረ ክፍለ ጦርን ቃኚዎችንና ሶስተኛ ሻለቃን እንዲሁም የተጠቀሱትን የኮራ አመራሮችን ለማፈናቀዶ የመጣ ቢሆንም ጠላት ባላሰበው እና ባልጠበቀው ሁኔታ ራሱ ታፍኖ ተገኝቷል ተብሏል። የማረጉ ተማረ ክፍለ ጦር ቃኝና ሁሉንም ሻለቃዎች በማሳተፍ ሲቀጠቀጥ ውሎም ወደ መጣበት ፈርጥጧል። በደብረ ኤልያስ ከተማ የበርካታ ዜጎች መኖሪያ ቤት እንዲፈርስ ተወስኗል። በተሳሳተ የፖለቲካ ትርክት ሰክሮ አማራን ከነ ሁለንተናው ለማጥፋት ደፋቀና የሚለው ኦህዴድ መራሹ ስርዓት በሚያጎበድዱለት የአማራ ካድሬዎች በኩል እኩ የዓላማውን ተፈጻሚ ለማድረግ በማሰብ የአማራ ህዝብ በታሪክ የማይረሳውን ግፍና መከራን እያደረሰበት ይገኛል ብሏል። በደብረ ኤልያስ ከተማ የተወሸቀው ጸረ ህዝቡ የብልጽግና ስብስብ ከተማውን ከወረረበት ዕለት ጀምሮ በንጹሐን ላይ የመከራ ቀንበሩ ሲያወርድ ቀርቦ ዛሬም ሌላ ጆሮን ጭው የሚያደርግ የጥፋት ዜናን ለደብረ ኤልያስ ከተማ ነዋሪዎች አሰምቷል። ይህም ፋል በተባለ የመንገድ ተቋራጭ በሚሰራው የሀገር አቋራጭ መንገድ ምክንያት ቤታቸው ከሙዛ ጀምሮ እስከ አበሸብ በግምት ሶስት ኪሎ ሜትር ርዝመት ላይ የሚገኙ ነዋሪዎች ያለምንም የካሳ ክፍያ ከቤታቸው እንዲነሱ ዛቻ አዘል ማስጠንቀቂያ እንደሰጣቸው ተነግሯል። ከሶስት ዓመታት በፊት ለባለይዞታዎቹ የካሳ ክፍያቸው ጸድቆላቸው በሚፈጸምበት ወቅት በፈ ነዳው የፋኖ አብዮት ምክንያት ስራው መቋረጡ የሚታወቀው መንገዱ የካሳ ክፍያው ጭራሹ እንደቀረ የተነገረ ሲሆን ዛሬም ያለምንም ካሳ በአስቸኳይ አፍርሰው እንዲነሱ ለነዋሪዎቹ ተነግሯቸዋል ተብሏል። ቅሬታ ያቀረቡ የከተማው ነዋሪዎችም አርፋችሁ ተቀመጡ፣ ምንም አይነት ቅሬታም ሆነ ጥያቄ ማቅረብ አይቻልም፣ እንኳን ቤታችሁ ይቅርና እናንተም የራሳችሁ አይደላችሁም፣ የማታርፉ ከሆነ እናንተንም እናፈርሳችኋለን በማለት አንገታቸውን አስደፍተው መልሰዋቸዋል ሲሉም የአካባቢ

የብልጽግናው ሌባ ስብስብ ይህንን የክህደት ተግባር የፈጸመውም የተለመደ የዘረፋ ተግባሩን ለመፈጸም ነው የሚሉ አስተያየቶችም ተደምጧል። ውስጥ አዋቂዎች ጀርባውን ሲያስረዱም የበረኛው ቀስተ ዳመና ሻለቃ ወረዳውን ሙሉ በሙሉ ከተቆጣጠረበት ከሐምሌ 27 2015 ዓም ጀምሮ ለአንድ ዓመት ከስድስት ወር ያክል ራሳቸውን የወረዳ አመራር አድርገው በመሰየም በደብረ ማርቆስ ከተማ ተወሽቀው ከነበሩት ሆዳን ባንዳዎች እጅ ያለምንም መምሪያ በአየር ላይ የተወራረደ ከ9 ሚሊዮን ብር በላይ ተበል በመገኘቱ ሁሉም የብልጽግና ካድሬዎች ከፍተኛ ጭንቀት ውስጥ ገብተው መሰንበታቸው ተጋልጧል። ይህንን የተበላ ገንዘብ ለማካካስ የካሳ ክፍያውን ወደ ራሳቸው በማዞር ካሳ ጸድቆላቸው፣ ነገር ግን የመንገድ ተቋራጩ ስራ በማቆሙ ምክንያት ክፍያ ያልተፈጸመላቸው የቤት ባለይዞታዎች አሁን ያለምንም የካሳ ክፍያ ቤታቸውን አፍርሰው እንዲነሱ ዛቻ የተሞላበት መመሪያን አውርደዋል ሲሉም አስረድተዋል። ይህ ስብስብ አስቀድሞም የደብረ ኤልያስንና የማቻክል ወረዳዎችን ለማገናኘት ጌደብ ወንዝ ላይ ላይ ሊሰራ ከታቀደው የድልድይ ማሰሪያ ገንዘብን በመቀባበል ይህንን የተዘረፈ ገንዘብ ለመሙላት አስበው እንደነበርም መረጃዎቹ ሲጠቁሙ እንደነበር የሚታወስ ነው። በአዲስ አበባ ከተማ በኮዬ ፈጬ የጋራ መኖሪያ አካባቢዎች የሚኖሩ ነዋሪዎች ከፍላጎታቸው ውጪ የሚሊሻ ስልጠና እንዲወስዱ በኃይል እየተገደዱ መሆኑን ገልጸው የሚመለከቱ አካል ድምጻችንን ይስማን ሲሉ ቅሬታቸውን አሰምተዋል። ስማቸው እንዳይጠቀስ የፈለጉ ቅሬታ አቅራቢዎች እንደገለጹት የአካባቢው አስተዳደር አካላት ከእያንዳንዱ ብሎክ 12 ሰዎች መሰልጠን አለባቸው የሚል ኮታ በማስቀመጥ የነዋሪዎችን ፍላጎት ሳይጠይቁ ስማቸውን ለስልጠና መዝግበዋል ብለዋል። ቅሬታ አቅራቢዎቹ አብዛኞቹ በግል ሆነ በመንግስት መስሪያ ቤቶች ውስጥ ተቀጥረው የሚሰሩ መሆናቸውን ገልጸው እኛ ስራ አጥ አይደለንም፣ ከተማ ውስጥ ሰርጠን ነው የምንገባው ብለዋል። ይህ ሆኖ ሳለ በስራ ሰዓታቸው ላይ ተጽዕኖ በሚያሳድር መልኩ ለሚሰጠው ስልጠና እንዲመዘገቡ መገደዳቸውንም ተናግረዋል። ነዋሪዎቹ ስልጠናውን ለመውሰድ እንደማይችሉና በስራ ገበታቸውን የስራ ገበታቸው ላይ መገኘታቸውን እንደሚያውክባቸው ሲገልጹም ከአስተዳደሩ አካላት አለመሰልጠን አይቻልም፣ አንችልም ካላችሁ ለምትሰሩበት መስሪያ ቤት ደብዳቤ እንጽፋል ለን የሚል ምላሽና ማስፈራሪያ ያዘለ እንደተሰጣቸው ተናግረዋል። ይህም በነዋሪዎቹ ዘንድ ከፍተኛ መደናገርና ስጋትን ፈጥሮ ተገኝቷል። የትኛው መስሪያ ቤት ነው? የአካባቢ አስተዳደር በጻፈው ደብዳቤ ተመርኩዞ እኔ በግድ እንድሰለጥን የስራ ጊዜ የሚሰጠኝ ሲሉ አንድ ቅሬታ አቅራቢ ጥያቄያቸውን አቅርበዋል። በአዲስ አበባ ከተማ አስተዳደር የአካባቢውን ፀጥታ ለማስጠበቅ በሚል በተለያዩ ጊዜያት በማህበረሰብ ተሳትፎ ላይ የተመሰረቱ የጸጥታ አደረጃጀቶች ሲፈጠሩ መቆየታቸው የሚታወቅ ነው። ይሁን እንጂ በኮየ ፈጬ ነዋሪዎች የቀረበው ይኸው ቅሬታ የእነዚህ አደረጃጀቶች አፈጻጸም በነዋሪዎች ፈቃደኝነት ላይ ምን ያህል የተመሰረተ ነው የሚለውን ጥያቄ አስነስቷል። ነዋሪዎቹ ይህ የስራ ገበታቸውን ሊያፈናቅላቸው የሚችለውን የግዴታውን ስልጠና እንዲቆምላቸውና የሚመለከተው ከፍተኛ የአስተዳደር አካልም ጉዳዩን አይቶ መፍትሄ እንዲያሳልፍላቸው በአጽንኦት ጠይቀዋል።